ሰላም ውድ የኑሮ በሸገር ተመልካቾች፣ እንግዲህ እንደምታውቁት ጥሩ ቀን ለማሳለፍ ጥሩ አልጋና ጥሩ መኝታ አስፈላጊ እንደመሆኑ መጠን ዛሬ ደግሞ አዲስ አበባ ላይ አልጋዎች ምን ምን አይነት ኳሊቲ አላቸው፣ ምን ምን አይነት ዋጋ አላቸው የሚለውን ለማየት አንድ ፈርኒቸር ቤት ተገኝቻለሁ። እኔ ነው አሚን ነኝ። አብራችሁን ቆዩ። ሰላም እንዴት ነሽ? ነዋሚን እባላለሁ። በቅድሚያ ሲራችን አስታወቂ እሺ፣ ወርቅ ነሽ። ዛሬ እንግዲህ ዱካ ስነ እንጨት አልጋ ለማየት ነው የተገኘሁት። ከዛ በፊት ግን እስቲ ስለ ዱካ አንዳንድ ነገሮች ንገሪን። ዱካ ከአገር ውስጥ ሀገር በቀል በሆኑ እንጨቶች ማለት ከዝግባ፣ ከዋንዛነ ከቀረሮ ወይም ከሻሻም እንጨቶች ከእነሱ እንሰራለን ማለት የተለያዩ ማቴሪያሎች፣ አልጋም፣ ሶፋም፣ ጠረጴዛዎችም እንዲሁም ወንበሮችን ለቢሮ ለቤት የሚሆኑ ወንበር ወፍራም እንደዚህ እንሰራለን ማለት ነው፣ ለቤት እቃዎች መስራት እንችላለን ማለት ነው። እሺ ወርቄ በጣም አሪፍ ነው። ስለዚህ አልጋዎቹ ይሄኛውን አልጋችን ላሳይሽ። እሺ፣ በጣም ነው የሚያምሩት ስታይል። ኦኬ፣ እንደምታየው ሜትር ከሰማንያ ነው አልጋ፣ ወደ ጎን ስፋቱ ማለት ነው። አዎ፣ ወደ ጎን ስፋቱ ያው፣ ቁመቱ ያው ኖርማል ስታንዳርድ ስለሆነ ሁለት ሜትር ነው እና ውስጥ ላይ ደግሞ የሻሸመኔ እንጨት ነው የምንጠቀመው። ጨርቁ ደግሞ ፈር ነው፣ በቀላሉ መጽዳት የሚችል ነው። ከለሩም የተመራጭ ከለር ነው፣ ጠቆር ያለ ስለሆነ ላይን በጣም ነው የሚስበው። ኳሊቲው አሪፍ ነው ያልሽ ነው። ውስጥ ላይ ኖርማል ሻሸመኔ እንጨት ስለሆነ እንጃለን፣ ከዛ ጨርቆቹን የተጠቀም ነው። ስለዚህ ጥራቱ አስተማማኝ ነው፣ አስተማማኝ ነው። አብሮ ነው፣ አብሮ መሆን ይችላል። ግን ደግሞ ለማይፈልግ መቅረት ይችላል፣ አልጋውን ብቻ መውሰድ ይችላል። እንደምታየው ርብራቡ ይሄ ለብቻ ራሱን ችሎ የሚቀመጥ ነው ማለት፣ ከዚህኛው ጋር የሚያገናኘው ነገር ስለሌለ ጨርቆቹ ላይ ጉዳት የሚያደርስበት ምክንያት የለም ማለት ነው። ማለት አንድ ላይ የተያያዘ ሲሆን ትራሱ ማነው፣ ፍራሹ ሲቀመጥበት የፍራሹ አቅምና የሰው አቅም ሲግበት እዚህ ላይ የተለያየ ጫና ሊያደርስ ስለሚችል፣ ይህ ኖርማል ራሱን ችሎ የሚቀመጥ ስለሆነ ፍራሽ ተንሸራተተ፣ አድጋው ላይ ጉዳት ደረሰ ምናምን አያሳስብም ማለት ነው። ለዛ ብላችሁ ነው ትንሽ ራቅ አድርጋችሁ ያስቀመጣችሁት። ዝቅ ያለ ነው። እንደገና በቃ ኖርማል የሆነ እንጨት ነው። ስለዚህ ጥራቱ አስተማማኝ ነው ማለት ነው። በጣም አሪፍ መኝታ ደግሞ ሀሳብሽን ጥልሽ የምትተኝበት ስለሆነ አስተማማኝ ሲሆን ማለት ምቾት ሲሰማሽ አሪፍ ነሽ። መመቸት አለበት ግዴታ። እዚህ ጋር ደግሞ እንግዲህ ቤድሳይድ ይታየኛልና አብሮት ነው ካልጋው ጋር የሚሸጠው። አው ይሄም አለ። እንደገና ደግሞ በዛኛው ይሄ ሙሉውን ኤም ዲ ኤፍ ነው እንደምታዩ፣ ያኛው ደግሞ የዝግባ እንጨት ነው። ሌሎቹም አሉ የዋንዛ እንጨቶች ምናምን፣ በእነሱ ቤድሳይዱ መቀያየር ይቻላል እንደ ከስተመር ፍላጎት ማለት ነው። ቤድሳይዱ በተለያየ ማቴሪያሎች መቅረብ ይችላል፣ በተለያየ እንደምታዩ። እግሩ ያው በከስተመር ምርጫ ብለን ብዙም እንትን አላልነውም። ማለት በአገር በቀል በሆኑ እንጨቶችም ሊገጠም ይችላል፣ የከስተመር ፍላጎት በእንደዛ ከሆነ እንደገና ደግሞ ኢምፖርት በተደረጉ በተለያየ አይነት ብረቶችም መገጠም ይችላል ማለት ነው። ያ ሲሆን ከሚፈልጉት ቤት ሳይድ ጋር መርጠው መውሰድ ይችላሉ ማለት ነው። ማች ከሚያደርግላቸው ጋር ማለት ነው። እሺ፣ በጣም አሪፍ ነው ወርቄ። ስለዚህ አሁን የዚህ አልጋ ዋጋ ምን ያህል ነው? የዚህ አልጋ ዋጋ ያው ከኮቹ ጋር ጨምሮ ማለት ነው ዘጠና ዘጠኝ ሺ ነው። ቤድሳይዶቹን ይጨምራል። እሱንም አካቶ ያው አልጋ ካለ ቤድሳይድ ግን ምናልባት አልጋውን ብቻ የሚፈልግ ከስተመርስ ካለ አልጋውን ብቻ ማለት ይሄኛውን ኮቹንም ቤድ ሳይዱንም ትቶ መውሰድ ይቻላል። ያው ተነጋግረን ፕራይሱን አውርተንበት መውሰድ ይቻላል ማለት ነው እንደ ፍላጎታቸው። በጣም አሪፍ። ሌላ እዚህ ጋር አለ። በዋንዛ እንጨት የተሰራ እንደምታየው፣ ይሄ ሜትር ከሀምሳ ነው። የዋንዛ እንጨት ነው። ኖርማል ቀለል ያለ ሲምፕል የሆነ ዲዛይን ነው ማለት ነው። ማቴሪያሉ ዋንዛ ነው። ይሄ ዋንዛ ነው ሙሉ ዋንዛ ነው ይሄኛው። ይሄ ደግሞ ቤድ ሳይድ ነው እንደምታየው። ቀለል ያለች ናት፣ ኖርማል ናት። አዎ፣ በጣም ታምራለች፣ ዩኒክ ነች። እንደውም አይኔ ነው ሂሳቡ ቤድ ሳይዱ ነውና። አዎ፣ በሚፈልጉት መቀየር ይቻላል። በዚህኛውም ማድረግ ይቻላል። ወይም እዛ ጋር ባለው የዝግባ እንጨት የዋንዛ እንጨት መስራትም ይቻላል። ቤድ ሳይዱ መቀየር ይቻላል በሚፈልጉት አይነት ማለት መሳቢያ ለሚፈልጉ መሳቢያ ይፈልጋለሁ ካለ መቀየር ይቻላል። አንደኛው ይሄን ወስዶ ሌላኛውን በሌላ መቀየር ይቻላል ማለት ነው፣ የራሳችን ስራ ስለሆነ። እሺ፣ እዚህ ጋ ደግሞ ምን አይነት ርብራብ ነው አሁን? ይሄ ይሄኛው ሲፌሪያን ይባላል ርብራቡ። ይሄኛው ደግሞ ኖርማል የሻሸመኔ እንጨት ነው ማለት ነው ውስጥ ላይ ያለው አግዳሚው ማለት ነው የምቾትን እንዲሰማ ነው። ይሄ ውስጥ ምንጭ ነው፣ ሲፌሪያን ይባላል ውስጥ ላይ ያለው ማለት ነው። ማቴሪያል ሲፌሪያን የሚባለው ጠንካራ ነው ግን? አዎ እንዴ በጣም አስተማማኝ ነው፣ አስተማማኝ ነው። እሺ ወርቄ፣ ስለዚህ አሁን የዚህ ቻልጋ ዋጋ ምን ያህል ነው? ይሄ 50 ሺህ ነው። ያዋንዛ ነች? አዎ 50 ሺህ ነው የዚህ ያዋጋ ማለት ነው። እዛ ጋር ደግሞ እስኪ ላሳይሽ፣ የዚህኛው አይነት ተመሳሳይ ነው፣ ታሳይሽ እዛ ይሄኛው ያው እንደምታዩ ከዛ ጋር ተመሳሳይ ናቸው። ይሄኛው ረዘም ይላል ለበል ቅድም ካሳየሽ አዎ፣ ትንሽ ከፍታ ያኛው ያው ዝቅ ያለ ስለሆነ ነው። ይሄ ከፍታ ስለሆነ እና እግሩ ብረት ስለሆነ ነው። ይሄ ልዩነቱ ማለት ያኛው እንጨት ነው፣ በዋንዛ እንጨት ነው እግሩ። ይሄኛው ደግሞ ያው ብረት ነው ማለት ነው። ኢምፖርት በታ ያደረገ ብረት ነው እና ብረቱንም ደግሞ መቀየር ይቻላል፣ እንጨት መደረግ ይችላል። ይሄ ዝግባው ዋንዛ፣ ወይ ቀረሮ ፈልጋለሁ ካሉ እግሩ መቀየር ይቻላል ማለት ነው። ያው ከለራ አማራጭ ዚያኛው ሜትር ከሰማንያው ይሄ ደግሞ ሜትር ከሀምሳ ነው ማለት ነው። ነው ውስጥ ላይ ርብራባቸው ምናምን ተመሳሳይ ናቸው ከዛኛው ጋር። ቅድም እንዳሳየሽኝ የሚነቀለው ርብራብ ማለት ነው። የሚወጣው ለብቻው የሚነሳው ነው። የሚሻሸመኔ እንጨት ነው። ስለዚህ የምችል አለው ማለት ነው። በጣም አሪፍ። እንግዲህ ይሄኛው ሜትር ከሀምሳ ነው ስላልሽኝ፣ የዚህኛው ዋጋ ምን ያህል ነው? የዚህኛው ስልሳ ሺህ ነው። ስልሳ ሺህ ብር ይሄ ኤምዲፍ ነው። ኤምዲፍ ነች ሜትር ከ50 ነው። ውስጥ ላይ እንደምታዩ እርብራ ባለው ልክ እንደዛኛው ማለት ነው የሚነሳው ማለት ነው። የሚነሳው አለ ማለት ነው። ማለት እንደ ከስተመር ፍላጎት ይሄኛው በሚነሳ ቢሆንም የሌሎቹ ደግሞ በሲፌሪያል በሚባለው አለ። ያው እንደ ከስተመሩ ፍላጎት መውሰድ ይቻላል ማለት ነው። ሁለቱም ግን ምቹ ናቸው። መሀል ላይ የምንጠቀማቸው እንጨቶች አስተማማኝ ስለሆኑ ሁለቱም ምቹ ናቸው። ግን በቃ እንደ ከስተመሩ ፍላጎት በሚለው ነው ሁለቱንም ያቀረብ ናቸው ማለት ማለት ይሄኛው ማለት ነው። ይሄ አሁን ያው መሀል ላይ አግዳሚ ያለው ኖርማል የሻሸመን እንጨት ነው። ሲፌሪያል ረብራባ አለ። ልክ እንደዛ ማለት ነው። ይሄኛው ደግሞ የሻሸመን እንጨት ረብራባ አለ ማለት ነው ነው ወርቂ ምን ያህል ነው? አሁን ይሄ ወደ ጎን ስፋቱ፣ ይሄ ሜትር 50 ነው። ሜትር 50 አዎ፣ ይሄ ሜትር 50 ነው። እሺ፣ ስለዚህ የዚህ ዋጋ ምን ያህል ነው? የዚህ ዋጋ 42000 ብር ነው። 42000 ብር ከዚህኛው ይቀንሳል? አዎ፣ ይቀንሳል። ይሄኛው የሻሸመኔ እንጨት ውስጥ ላይ ስላለው፣ ይሄ ደግሞ ኖርማል የምደይፍ ስለሆነ ልዩነቱ ስሙ። ይሄኛው ቤድ ሳይድ አለው እንዴ? አዎ ቤድ ሳይድ አለው። በዚህኛው ሁለት ቤድ ሳይድ አለው። ኦኬ፣ በዚህኛው ማለስ ነው። በኋላ አንድ መሳቢያ፣ ሁለት ቤድ ሳይድ አለው። እሺ ይችኛውም ያው ተመሳሳይ ናቸው ከዛኛው ጋር MDF ነው። ሜትር ከ50 ነው፣ ግን ሲፌሪያል የሚባል ርብራብ ነው ላዩ ላይ የሚደረግበት ማለት ነው። ይሄ መሀል ላይ ያለውና ይሄ ዳርና ዳሩ ላይ ያሉት ኖርማል የሻሸመኔ እንጨቶች ናቸው ማለት ነው። ማለት MDF ላይ ኖርማል ብታስቀምጪበት ትንሽ ምቾት የሌለው ስለሚመስላቸው ሰዎች ያን ለመቅረፍ ጎኑ ላይ ሻሸመኔ እንጨት ተጠቅመንበታል ማለት ነው። እሱ ላይ ሲፌሪ ያለ የሚባለውን እርብራብ እናደርጋለን ማለት ነው። ተመሳሳይ ናቸው ከዛኛው ጋር ማለት ነው። ልዩነታቸው እርብራባቸው ብቻ ነው ማለት ነው። ቤት ሳይዳቸው ባለ ሁለት መሳቢያ ነው። ስለዚህ አሁን የዚችኛው አልጋ ዋጋስ ምን ያህል? የዚችኛው ዋጋ አርባ አምስት ሺህ ነው። አርባ አምስት ሺህ ብር። እሺ። ይችኛዋ ይችኛዋ በጣም ዩኒክ ነች። በነገራችን ላይ የእንጨቱ ከለን ራሱ የሆነ የሆነ ለየት ያለ ነው። ብቻ እውነት ነው። ይሄኛው ኦክ ነው፣ ነጭ ስትራይፕ አለው። ያ ውበት እንዲኖረው እና ከቤድ ሳይዶቹ ጋር እንዲመሳሰል ተደርጎ ነው የተሰራው ማለት ነው። አንዳንድ ከስተመሮች ሙሉን የሚፈልጉም አሉ። ሙሉም በኦክ ብቻ ማለት ነው። እንደዛም ይቻላል። እንደገና በጥቁር ስትራይፕም እንደዛም እንሰራለን። ከቤድሳይዳቸው ጋር እንዲመሳሰሉ ማለት ነው። እና ቤድሳይዳቸው በነገራችን ላይ እግሮቻቸውን ዋንዛ ወይም የዝግባ እንጨት ነው የምንጠቀመው እግሮቻቸው ላይ ማለት ነው። ያየ ሁሉም ማለት ነው። አሁን ይሄ ስፋቱ ምን ያህል ነው? ይሄም ሜትር ከ50 ነው። ሜትር ከ50 ነው። አዎ ይሄ ሜትር ከ50 ነው። ያው ርብራቦች ሻሸመኔ እንጨት ነው። ተመሳሳይ ናቸው ከዛኛው ጋር ማለት ነው። የምቾት ይኖራቸዋል መሬት ላይ ቁጭ የሚሉ ስለሆኑ ርብራቦቹ ምቾት ይኖራቸዋል ማለት ነው። ለፍራሽም ለሰው ማለት ነው። ስለዚህ አሁን የዚህኛው አልጋ ዋጋ ስንት ነው? ይሄኛው አርባ ሶስት ነው አርባ ሦስት ሺህ ብር እና ያው ቤድሳይድ ሁለት ቤድሳይድ አለው። በዛኛው እና ቤድ ሳይዶችን ደግሞ ማለት ለተለያየ አይነት ፍላጎቶች የሚፈልጓቸው ማለት ለባዝ ማስቀመጫ ወይም ለተለያየ አይነት ነገር የሚፈልጓቸው የተለያዩ አይነት ዲዛይን ቤድሳይዶች ስላሉ እነሱም በፍሬ መውሰድ ይቻላል። ቤድሳይዶቹ ከስተማ የሚደረጉ ነገሮች ናቸው። ብቻቸውንም መውሰድ ይቻላል። ብቻቸውን መውሰድ ይቻላል። አልጋ ማይገዛ ሰው በሚፈልጋቸው አይነት ዲዛይኖች መስራት እንችላለን ማለት ነው። መውሰድ ይቻላል ብቻቸው ነው። አሁን ለምሳሌ አንድ ከስተመር ያቺን ቤድሳይድ ለብቻ መውሰድ ቢፈልግ ምን ያህል ነው ፕራይሱ? ይቻላል። እቺኛው ኤምዲኤፍ ናት፣ የኛው ደግሞ የዝግባ እንጨት ነው። እዛ ጋር አለ እንደዚሁ የዝግባ እና ሁሉም በተለያየ አይነት መጠን ስላላቸው ማለት የሚወስዱት ማቴሪያል መጠን ልዩነት ስላላቸው በዛ አይነት መሰረት የራሳቸውን አይነት ዋጋ ስላላቸው እንደ ዲዛይናቸው፣ በዛ አይነት መልኩ ተነጋግረን መውሰድ ይችላሉ ማለት ነው። ከምን ያህል ፕራይስ ጀምሮ ነው? ከአራት ሺህ ብር ጀምሮ አለን ጀምሮ አለ። አዎ በጣም አሪፍ። ይሄው እነዚህ እንደምታያቸው የልጆች አልጋ ናቸው ማለት፣ ለሴትም ለወንድም መሆን የሚችሉ ናቸው። አዎ እንደ ከለር ምርጫቸው መጠቀም ይችላሉ ማለት ነው። ማለት በሰማያዊና በ በፒንክ አለ ለወንድና ለሴት ታስቦ። አዎ ናቸው። እንደገና ደግሞ በነጭም አለ ለልጆች የሚሆኑ ከለር አላቸው አይደለ? አዎ ከለር በፈለጉት አይነት ነገር እንሰራለን፣ በፈለጉት ሳይዝ። ምን ያህል ነው አሁን? እነዚህ አንዳንድ ሜትር ናቸው አንድ ሜትር በ90 ማለት ነው። ኦኬ ከሜትር ከ90 ነው ወደ ታች ቁመቱ፣ ቁመቱ ሜትር ከ90 ነው። ከምን አይነት ማቴሪያል ነው ነው ኤም ዲፍ ነው። ኤም ዲፍ ነው ልክ እንደ ነዛኞቹ ተመሳሳይ ነው። ርብራቡ ማለት ነው አሃ። የሻሸመኔ እንጨት ነው ርብራቦቹንም፣ የምንጠቀመው ጠርዝ ላይ ያሉትንም እንደዚሁ የሻሸመኔ እንጨት ነው። ኤም ዲፍ ላይ የምንጠቀመው ማለት ነው። እና አንዳንድ ቤድ ሳይድ አላቸው ማለት ነው። አንድ ቤተር ሲሆኑ፣ አንዳንድ ቤት ሳይድ አላቸው። ቤት ሳይዳቸው የተለያየ አይነት ዲዛይን አላቸው። ልጆች እንደሚፈልጉት በፈለጉት አይነት ዲዛይን መስተካከል ይችላል። አዎ እዚህ ጋር ያለውን አሁን ለምሳሌ የዚህኛውን ከለር የዚህኛው አልጋ ቤት ሳይድ ያኛው ነው እኛ ያቀረብ ነው። ግን በዚህኛው መሆን ይችላሉ። ይሄኛው ነው የምፈልገው ካሉ ከስተመር በዚህኛው ሰርተን ማቅረብ እንችላለን። ለዚህ አልጋ ማለት ነው። ወይም ሌላ አይነትም ዲዛይን ካላቸውም እንደዛ ሰርተን ማቅረብ እንችላለን ማለት ነው። በጣም የሚያማምሩ የልጆች አልጋዎች ያሳየሽኝ፣ ወርቄ። ዋጋቸው ምን ያህል ነው? ዋጋቸው 25,850 ብር ናቸው። እነዚህ ስከነ ቤት ሳይዳቸው ማለት ነው። እስከነ ቤት ሳይዳቸው የልጆች አልጋ ላይ አሁን ለምሳሌ ቤት ሳይዱን ለብቻ የሚፈልግ ሰው ካለ ልክ እንደነዛኛዎቹ ትሸጣላችሁ ለብቻ? አዎ አዎ ይሄ ያ ትልልቅ አልጋ የቲንሾች አልጋ ብቻ ሳይሆን በቃ የሚፈልጉትም ቤትሳይድ መውሰድ ይችላሉ ማለት ነው። በልጆቹ በዚህም ከፈለጉ በዚህኛው ዲዛይን ነው ካሉ ያውኛ ዲዛይኑን ብቻ ስለሆነ ዲዛይኑን በዚህ ከመረጡ በዚሁ ሰርተ ማቅረብ እንችላለን ማለት ነው። በፈለጉት አይነት ማለት ነው። እሺ በጣም አሪፍ ወርቂ፣ ዋጋው ምን ያህል ነው? ዋጋው 25850 ነው። ያው ትራሹና ኮንፈርቱን አያካትትም ማለት ነው። እሱ ልጠይቅሽ ነበረ በነገራችን ላይ ወደዚህ ስንመጣ ብርድ ልብስና ትራሶች አሏቸውና እዚህ ጋ ያሉት ሌላ ፓኬጅ ያላቸው አልጋዎች ናቸው ወይስ ምንድን ነው እያልኩ ነበር አ ያው የልጆችም የአዋቂዎቹም ሜትር ከሃምሳ ሜትር ከሰማንያ የሆኑትም አንድ ሜትር የሆኑትም ሁሉም ማለት አልጋው የአልጋው ብቻ የራሱ የሆነ ዋጋ አለው። ግን ሙሉ ፓኬጅ እንፈልጋለን ላለ ተነጋግረም በሚፈልጉት አይነት ኮንፈርትመው ተመርጠው ያው ተነጋግረን ይወስዳሉ ማለት ነው። ስለዚህ ለሚከፍል ከስተመር ሁሉንም ሙሉ ፓኬጅ አርጋችሁ መሸጥም ይቻላል። ይቻላል ትልቆቹንም አልጋ ትንሾቹንም አልጋ ይቻላል። እንደዛ በሙሉ ፓኬጅ አለን ማለት ነው። አሪፍ ነው በጣም። እሺ፣ ወርቂ አንድ ከስተመር እንግዲህ እዚህ መጥቶ ኦርደር ማድረግ ቢፈልግ አልጋ በምን ያህል ጊዜ ታደርሱለት አላችሁ? በስምንት ቀን ውስጥ መድረስ ይችላል። እዚህ ጋ ያሉ አልጋዎች ብቻ ሳይሆኑ ከዚህ ጋር ካሉት አልጋዎች ውጪ የተለያዩ ዲዛይኖችን መስራት እንችላለን፣ በያዙም ማለት ነው በሳምንት ውስጥ ማድረስ እንችላለን። በስምንት ቀን በሳምንት ይደርሳል። እሺ ጋራንቲስ አላችሁ? አው አለን፣ የአንድ ዓመት ጋራንቲ አለን ማለት አስተማማኝ ስለሆኑ የምንጠቀማቸው ማቴሪያሎች እና ስራችን ጥራት ያለው ስራ ስለሆነ እንሰራ የአንድ ዓመት ጋራንቲ አለን። በጣም አሪፍ ወርቄ። ስለዚህ በመጨረሻም እንግዲህ ከስተመሮች የት ያገኛቸዋል? አድራሻችሁ የት ነው? ኦኬ አድራሻችን ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት ሮባይ ህንጻ ሶስተኛ ፎቅ ላይ እንገኛለን። እሺ ወርቄ ለነበረን ቆይታ በጣም አድርጌ አመሰግናለሁ ኦኬ ተመልካቾቻችን ከዱካ ስነ እንጨትና ከወርቅነሽ ጋር የነበረኝ ቆይታ ይህንን ይመስል ነበር እንግዲህ እንደተከታተላችሁት የተለያዩ የአልጋ አይነቶችን ከኳሊቲ አንስቶ እስከ ዲዛይን ተመልክቻለሁ ቆንጆ ቆንጆ አልጋዎች አሏቸው እናንተም እንደወደዳችኋቸው ተስፋ አደርጋለሁ ሰብስክራይብ ማድረግ እንዳትረሱ በደህና